ሰላም ሰላም፣ ውድ የቻናል ቤተሰቦች፣ ሀሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማረኛ እና ሌሎች የትምህርት አይነቶችን እያስተማርን እንገኛለን። በኢሞ በዋትሳፕ፣ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰላም ሰላም፣ ውድ የቻናል ቤተሰቦች፣ በባለፈው እንዴት ፊደላትን እንደምናነብ አይተናል። በዛሬው ክላሳችን ደግሞ ፊደላትን በማገጣጠም እንዴት ቃላትን እንደምናነብ እናያለን። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም አማረኛ እና ሌሎች የትምህርት አይነቶችን በአጭር ጊዜ ማወቅ ከፈለጋችሁ እዚህ በታች አስቀመጥነው ስልክ በኢሞ በዋትሳፕ እና በቴሌግራም እየደወላችሁ በአጭር ጊዜ መማር ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ሳልፍ፣ ይቺ ሀ ሀ ገ ገ ር ር ሀ ገ ር ሀ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ ፊደል፣ ር ስድስተኛ ፊደል ማለት ነው። ሀ ገ ር ብለን እናነባለን። ይቺ ደግሞ ሁ ሉ ም ሁ ሉ ም ሁ ሁለተኛ ፊደል፣ ሉ ሁለተኛ ፊደል፣ ም ስድስተኛ ፊደል ማለት ነው። እንግዲህ ሁለተኛ ፊደሎች ከጎናቸው ቅጥል ያላቸው ናቸው። ሁሉም ብለን እናነባለን ማለት ነው። እቺ ሂ ደ ት ሂ ማለት ሶስተኛ ፊደል ናት። እንግዲህ እዚህ ጋር እንደምታዩት ሀ የመጀመሪያ ፊደል ነው። ሁ ከጎኑ ቅጥል ሲኖረው ሁለተኛ ፊደል ነው። ከዚህ ጋር ደግሞ ግረ ሸፋፋ ስትሆን ሂ ሶስተኛ ፊደል ሂ ደ ት ሂ ደ ት ደ የመጀመሪያ ፊደል ት ስድስተኛ ፊደል ሂ ደ ት ከዚህ ጋር ደግሞ ሀ ሳ ብ ሃ አራተኛ ፊደል ነው። ሳ አራተኛ ፊደል ነው። ብ ስድስተኛ ፊደል ማለት ነው። ሀ ሳ ብ እንግዲህ አራተኛ ፊደሎች ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጠራል ማለት ነው። እዚጋ እንደምታዩት ሳ የመጀመሪያ እግሩ ስላጠረ አራተኛ ፊደል ነው። ሀ ሳ ብ እቺ ደግሞ አምስተኛ ፊደል ናት። ሄ ሄ ደ ደ የመጀመሪያ ፊደል ነው። ሄ ደ አምስተኛ ፊደላት ባለ ቀለበት ናቸው። ሄ ደ ብለን እናነባለን። እቺ ደግሞ ስድስተኛ ፊደል ህ፣ ከዛ ዝ፣ ብ። እነዚያውን ህ፣ ዝ፣ ብ ሲል ሁሎችም ስድስተኛ ፊደል ናቸው። ህ፣ ዝ፣ ብ፣ ህ፣ ዝ፣ ብ ብለን እናነባለን። ከዛ ሰባተኛ ፊደል ሆ። ከዚያ ፔ አምስተኛ ፊደል፣ ል ስድስተኛ ፊደል። ፔ አሁን ባለ ቀለበት በቀኝ በኩል ነው፣ አምስተኛ ፊደል መሆኑ ግልጽ ነው ማለት ነው። እቺ ደግሞ ል ስድስተኛ ፊደል አሁን የል በዚህ በቀይ በኩል ቢሆን ቀለበቱ ስድስተኛ ፊደል ይሆን ነበር ማለት ነው። እንትን ማነው ነው አምስተኛ ፊደል ይሆን ነበር፣ አምስተኛ ፊደል ይሆን ነበር። ግን በውስጥ በኩል ስለሆነ ስድስተኛ ፊደል ነው። ሆቴል ብለን እናነባለን። ሆቴል እዚህ ጋር ደግሞ ለ የመጀመሪያ ፊደል መ መጀመሪያ ደ የመጀመሪያ ለመደ ለመደ ለመደ እዚህ ጋር ደግሞ አ ከዛ ሉ ከዛ ት አ የመጀመሪያ ፊደል ነው። ሉ ሁለተኛ ፊደል፣ ት ስድስተኛ ፊደል። አ ሉ ት አሉት። ከዛቺ ይቺ ሊ ከዛ ት ከዛ ር ሊ ተ ር ሊ ሶስተኛ ፊደል ነው። ት ስድስተኛ ፊደል፣ ስ ር ስድስተኛ ፊደል። ሊተር ብለን ሊተር ብለን እናነባለን። እቺ ላ ይ ላ ይ ላ እንግዲህ እግራ ጣራ ነው፣ አራተኛ ፊደል ከዚ ይ ላ ይ እዚህ ጋር ደግሞ ሌ ሊ ት ሌ አምስተኛ ፊደል ሊ ሶስተኛ ፊደል ት ስድስተኛ ፊደል ሌ ሌ ሊ ት ሌ ሊ ሌ ሊ ት እንላለን። ል ማ ት ል ስድስተኛ ፊደል ማ አራተኛ ፊደል ት ስድስተኛ ፊደል ማለት ነው። ልማት ልማት። ከዚህ ጋር ደግሞ ሎሚ ሎሚ። ሎ ሰባተኛ ፊደል ሚ ሶስተኛ ፊደል ሎሚ ሎሚ። ከዚህ ጋር ደግሞ ስትመጣ ሀ ከዛ ሰ ከዛች ት ሀ ሰ ት ሀሰት ሀሰት። ከዛ ሀሰት። ከዛ ሁ ከ ት ሁ ከት ሁ ሁለተኛ ፊደል ነው። ከ የመጀመሪያ ፊደል ነው። ት ስድስተኛ ፊደል ሁከት ሁከት። ከዛች ሂ ደት ሂደት ሂ ሶስተኛ ፊደል ደ የመጀመሪያ ፊደል ት ስድስተኛ ፊደል ሂ ደት። እች ደግሞ ሀ እንግዲህ አራተኛ ፊደል ናት። የመጀመሪያ አገሮቿ አጣራ ናቸው። ሴ አምስተኛ ፊደል ት ስድስተኛ ፊደል አሴት እዚጋ ደግሞ ሄ ዋን ሄ አምስተኛ ፊደል ዋ አራተኛ ፊደል ን ስድስተኛ ፊደል ሄ ዋን ብለን እናነባለን። ህ ጋ ዊ ህጋዊ ህ ስድስተኛ ፊደል ጋ አራተኛ ፊደል ዊ ሶስተኛ ፊደል ማለት ነው። ህጋዊ እዚህ ጋር ደግሞ ሆ ሰባተኛ ፊደል ዳ አራተኛ ፊደል ም ሆ ዳ ም ሆ ማለት እንግዲህ የመጨረሻ ፊደል ስለሆነ የመጨረሻ ግሩ ያጥራል ዳ ማለት ደግሞ አራተኛ ፊደል ስለሆነ የመጀመሪያ ግሩ ያጥራል ከዛ ም ስድስተኛ ፊደል ሆ ዳ ም ሆ ዳ እዚህ ጋር ደግሞ ስንመጣ መ ከራ እንግዲህ እነዚህ ሁሎችም የመጀመሪያ ፊደል ናቸው መከራ መከራ ይቺ ደግሞ ሙ ሁለተኛ ፊደል ስ ስድስተኛ ና አራተኛ ሙ ስ ና ሙስና፣ ሙስና እቺ ሶስተኛ ከዛ አራተኛ ከዛ ስድስተኛ ማለት ነው። ሚ ዛ ን ሚዛን፣ ሚዛን፣ ሚዛን ከዛ እቺ አራተኛ ማ ከዛ እቺ ስድስተኛ ን ከዛ እቺ ጎ ሰባተኛ ማ ን ጎ ማን ጎ ከዛ ይቺ ላይ ደግሞ ስንሄድ ሜ አምስተኛ ሮ ሰባተኛ ን ስድስተኛ ሜ ሮን። አሁን የረቤት ብተዱ ረሩሪራሬረ ሮ ሜሮ አያቸው ሜ ሮን ሜሮን። ከዛ ይቺ ም ክር ምክር ምክር። ም ስድስተኛ ክ ስድስተኛ ር ስድስተኛ ምክር ምክር። እቺ ሞ ከዛ ዴ ከዛ ል ሞ ማለት የመጨረሻ ፊደል ነው። ዴ ማለት አምስተኛ ፊደል ነው። ል ማለት ስድስተኛ ፊደል ነው። ሞዴል ሞዴል። ይቺን ደግሞ እንደምታያቸው እነዚህ የመጀመሪያ ፊደሎች ናቸው። ሎችን ሰ ከዛ መ እዚህ ጋር መጀመሪያ ያየናት ናት ከዛ ረ አንድ ላይ ሰ መ ረ ሰመረ እቺ ሁለተኛ ፊደል ከጎኗ ቅጠል ያላት ሱ ከዛ ይች እግራ ጠራ፣ ዳ አራተኛ ፊደል ከዛ ይች ን። ሱ ዳ ን ሱዳን፣ ሱዳን። እቺ ሲ ይ ከዛ ሳ ከዛ ይ ሲ ሳ ይ ሲ ሳይ፣ ሲ ሳይ። እቺ ሳ ነ ኝ ሳ አራተኛ ፊደል፣ ነ የመጀመሪያ ፊደል፣ ኝ ስድስተኛ ፊደል። ሳ ነ ኝ እች ደግሞ ባለቀለበት አምስተኛ ሴ ከዛ የመጀመሪያ ፊደል ሰ ከዚያ ኛ አራተኛ ሴ ሰኛ ሴ ሰኛ ይቺ ስድስተኛ ስ ከዛ እ ከዛ ራ ስ ፍ ራ ስፍራ ስፍራ ይቺ የመጨረሻ ፊደል ሶ ከዛ ይቺ ስድስተኛ ፊደል ስ ከዛ ት ሶ ስ ት ሶስት ሶስት እያንናረባለን። ይቺ ራ ራ ከዛ ከ ከ ከዛ ሰ ሰ ረ ከሰ እነዚህ የመጀመሪያ ፊደሎች ናቸው። እንግዲህ ረ ከ ረከሰ ሩ ጫ ሩ ማለት ሁለተኛ ደ ጫ ሩ ጫ እዚጋ ደግሞ መሪ መ ማለት የመጀመሪያ ፊደል ሪ ማለት ሶስተኛ ፊደል መሪ እዚጋ ደግሞ ራ ራ ስ ራስ ራስ ብለን እናነባለን። መ ከዛ ሬ ከዛ ት መ ሬ ት መሬት መሬት እቺ ድን ከዛ ር ሻ ድን ስድስተኛ ፊደል ር ስድስተኛ ፊደል ሻ አራተኛ ፊደል ማለት ነው። ድርሻ ድርሻ እቺ ኪሮስ ኪሮስ ኪሮስ እዚ ጋር ደግሞ ሰ የመጀመሪያ ፊደል ላ አራተኛ ፊደል ም ስድስተኛ ፊደል ሰላም፣ ሰላም፣ ሰላም እቺ ደግሞ ሱ ሱ ከዛ ስ ሱ ስ ሱስ እዚህ ጋር ደግሞ ስንመጣ ሶስተኛ ፊደል እግረ ሸፋፋ ናቸው ብለናል። ሲ ከዛ እቺ ሮ ከዛ ጥ ሮስ ሰባተኛ ፊደል ጥ ስድስተኛ ፊደል ሲ ሮ ጥ ሲ ሮጥ እዚህ ጋር ደግሞ እግር አጣራ ከሆኑ ጊዜም አራተኛ ፊደል ናቸው። ሳ የመጀመሪያ ሀገራቸው የሚያጠርቀው ነው ከዛች ለ ሳ ለ ሳ ለ እዚህ ጋር ደግሞ አምስተኛ ፊደሎች ባለቀለበት ናቸው። ሴ ከዛች ስድስተኛ ት ሴት ሴት። ይቺ ደግሞ ስድስተኛ ስ ከዛ ሜ ከዛ ት ስ ሜት። አሁን ይቺ ሜ ማለት አምስተኛ ፊደል ናት። ከዛ ስድስተኛ ፊደል ት ስ ሜት። እዚህ ጋር ደግሞ ሶ የመጨረሻ ፊደሎች ባለሁለት እግር ከሆነ የመጨረሻ እግራቸው አጥራት ሶ እንላለን። ከዛ ስ ከዛ ና ሶ ና ሶ ስና ወደዚህ ስንመጣ ደግሞ ይቺ ሸ ሸ ከዛ ይቺ ቀ ከዛ ለ እነዚህ የመጀመሪያ ፊደሎች ናቸው። ሸቀለ ሸቀለ እቺ ደግሞ ከጎኗ ቅጠል ስላላት ሁለተኛ ፊደል ትሆናለች። ሹ ከዛ ይቺ ልሹል ሹል እቺ ደግሞ ሺ ከዛ በ ከዚያ ሺ ሺ በሺ ሺ ማለት ሶስተኛ ፊደል በየመጀመሪያ ፊደል ሺ ስድስተኛ ፊደል ሺ በሺ ሺ ከዛ እዚህ ጋር ስንመጣ አ ከዛ ሻ ከዛ ራ አ ሻራ አ የመጀመሪያ ፊደል ሻ እንደምታት ግራጣ ራ ነው የመጀመሪያ አገሩ አራተኛ ፊደል ራ አራተኛ ናት ማለት ነው። አራተኛ አ ሻ ራ እዚህ ጋር ስናይ ረ ሩ ሪ ከዛ ራ እያቸዋት ይቺ እና እች ተመሳሳይ ናቸው። አሻራ እዚህ ጋር ደግሞ ባለቀለበት አምስተኛ ናቸው። ሼ ከዛ እቺ ህ ስድስተኛ ፊደል ሼ ህ። እዚህ ጋር ደግሞ ሺታ ሺ፣ ለምሳሌ አናቷ ላይ ጠመም ያለች ናት። ወደ ግራ ሺ ትላታላቸው። እቺ ደግሞ የተቤት አራተኛ ናት። ታ ሺታ ሺታ። እዚህ ጋር ደግሞ ተ ተ ከዛ ሾ ከዛ መ ተሾመ ተ የመጀመሪያ ፊደል ሾ የመጨረሻ ፊደል ነው። መ የመጀመሪያ ፊደል ሾመ። እዚህ ጋር ደግሞ በምናየው ጊዜ ቀ፣ ጠ፣ ለ፣ ቀጠለ። ቀ የመጀመሪያ ፊደል ጠ የመጀመሪያ ለ የመጀመሪያ ቀጠለ ብለን እናንባለን። እዚ ጋ ቁ፣ ቁ ሁለተኛ ፊደል ጥ፣ ከዛ ር፣ ቁጥር። ጥ ር እና ር ስድስተኛ ፊደል ናቸው። ቁ ሁለተኛ ፊደል ከጎኑ ቅጠል ስላለው ቁጥር። እዚ ጋር ደግሞ ደቂቃ ደቂቃ ደቂቃ ደ- የመጀመሪያ ፊደል ቂ፣ ሶስተኛ ከዛ ቃ አራተኛ፣ ደቂቃ። እዚህ ጋር ደግሞ ቃሪያ ቃሪያ፣ ቃ አራተኛ ፊደል እዚህ ጋር ነው፣ እዚህ ጋርም አራተኛ ፊደል ነው፣ ቃሪያ እዛ ደግሞ ቄስ ቄ ማለት እንግዲህ አምስተኛ ፊደል ነው። ቄስ ስ ስድስተኛ ፊደል ነው። ቄስ ከዛች ቅርብ ቅርብ እነዚያውን ቅርብ ሲል ሁሎችም ስድስተኛ ፊደል ናቸው ማለት ነው። የቀ ስድስተኛ ፊደል፣ የረ ስድስተኛ ፊደል፣ የበ ስድስተኛ ፊደል። ያ ማለት ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ እያቸው ስድስተኛ ላይ ይገኛል። አሁን የረቤትም ብትሄዱ ረ ሩ ሪ ራ ሬ ር እያቸው ር ስድስተኛ ላይ ማለት ነው። ብ ይህም ብ ስድስተኛ ላይ ነው። ቅርብ ብለን እናነባለን። እቺ ደግሞ ቆ የቀቤት መጨረሻ ላይ ቆ ከዛ እቺ መ ቆመ ቆመ ከዛ በመቀጠል እቺ በሰለ በሰለ እነዚህ ሁሉም የመጀመሪያ ፊደሎች ናቸው። በሰለ ከዛ ከጎኑ ከጎኑ ቅጠል ስንጨምርበት ቡ ይሆናል። ቡና ቡና። ከዛ ጎኑ ያለውን ቅጠል እናጠፋና ከመጀመሪያ ፊደል ላይ ሶስተኛው ለማድረግ ግረ ሸፋፋ ስናደርገው ቢ ይሆናል። ለማለት ማለት በ፣ ቡ፣ ቢ አያችሁ። ቢ ከዛ ተ ው ቢ ተ ው ው ስድስተኛ ፊደል ነው። ተ የመጀመሪያ ፊደል ቢ ተው። ባ ህ ል ባ ህ ል ባ አራተኛ ፊደል ህ ስድስተኛ ፊደል ል ስድስተኛ ፊደል። ባህል ባህል። እቺ ደግሞ እንግዲህ ቀለበት አምስተኛ ፊደል ናቸው። ቤ ከዛ እቺ የዘ አራተኛ ፊደል እግር ጣራ ስለሆነ አራተኛ ነው። ቤዛ ቤዛ። እዚህ ጋር ደግሞ ብ ብ ዙ ዙ። ማለት ሁለተኛ ፊደል የዘ ሁለተኛ ዘ ዙ፣ ምንለው ዙ። ሁለተኛ ብ ማለት ደግሞ ስድስተኛ ፊደል ነው። ብዙ ከዛ ይቺ ቦ ከዛ ር ሳ። ቦ ማለት የመጨረሻ ፊደል ስለሆነ የመጨረሻ ግሩ ያጠራል ማለት ነው። ከዛ ር ስድስተኛ ፊደል ሳ አራተኛ ፊደል። አሁን ሳን በምታይበት ጊዜ የመጀመሪያ ግሩ ወይም በግራ በኩል ነው ያጠራል። ቦን በምታይበት ጊዜ ደግሞ የመጨረሻ ግሩ ወይም በቀይ በኩል ነው ያጠራል። ስለዚህ በቀይ በኩል የሚያጠር ከሆነ የመጨረሻ ፊደል ነው። በግራ በኩል የሚያጠርከው ነገሩ አራተኛ ፊደል ነው ማለት ነው። አንድ ላይ ስታነቡት ቦርሳ፣ ቦርሳ፣ ቦርሳ ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ መልካም ቆይታ ይሆንላችሁ።